እኔ አስፈንቴ ይባላለው የአርባ ምንጭ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ነኝ። ዛሬ ያው አዲስ የዩኒቨርሲቲ ተማሪዎች የሚገቡበት ዕለት እንደመሆኑ ከዛሬ ጀምሮ ማለትም ከጥቅምት 13 እና 14 ተማሪዎችን ዩኒቨርሲቲያችን ጥሪ ባደረገው ጥሪ መሰረት ከጠዋቱ ሁለት ሰዓት ጀምሮ ወደ ተቋማችን እየገቡ ነው የሚገኙት። ከዚህ ጋር በተያያዘ ለመጀመሪያ ማስተላለፍ የምንፈልገው መልእክት ምንድን ነው? መላው አዲስ ተማሪዎቻችን እንኳን ወደዚህ አንጋፋ ወደ ተቋማችን በደህና መጣችሁ ነው የምለው። እንግዲህ ዩኒቨርሲቲያችን በጣም በሀገራችን ካሉ አንጋፋ ተቋሞች ውስጥ አንዱ በመሆኑ ይህን የመሰለ ተቋም በመቀላቀላችሁ እንኳን ደስ አላችሁ። ሳቅ ሰለሞን ይባላል። የመጠወት ከአለት ተወንዶ ነው እና አርባ ምንጭ ዩኒቨርሲቲ እንደ ጠበቅ ነው የተነገረንም ነገር ነበረ። በፊት ሲኒየር ተማሪዎችም አሉ እዚህ ከእኛ መጡ የሚማሩ ና ጥሩ አቀባበል እንዳለው ጥሩ የትምህርት አይነት ነገር እንዳለው ና ሌላም ሌላም ነገር ስለመረጡ አርባ ምንጭ አንደኛ ምርጫችን አድርገን መርጠን እዚህ መጥተን እና እንደ ጠበቅ ነው የሚያገኘ ነው አቀባበል አላርፍ ነው ሞላ እንደ ወረድን ነው ሁሉም ተረባርበ ወስደው የአሁን ወደ ዶርማችን እየድና ያለ ነው። እና በጣም አሪፍ አቀባበል ነው የተደረገ። ተማሪ ምን ተስኖት በጆባ ላለው የአርባ ምንጭ ዩኒቨርሲቲ ሰላም ፎረም የስድስቱም ግቢ ዋና ሰብሳቢ ነኝ። ዛሬ እንግዲህ ጥቅምት 13 የአዲስ መደበኛ ተማሪዎችን ቅበላ እያደረግን ነው የሚገኘው እንግዲህ አስቀድመን በተናገርነው መሰረት በቂ ዝግጅት አድርገን ውድ ተማሪዎቻችንን እየተቀበልን እንገኛለን። ከምዕራብ ከምስራቅ፣ ከሰሜን፣ ከደቡብ የሚመጡ ውድ ኢትዮጵያውያኖችን በመልካም መስተንግዶ ከወትሮ በተለየ በጣም በዝግጅት በታነጸ በተሞላ መልኩ እየተቀበልናቸው እንገኛለን። ተማሪዎች ወደዚህ ሲመጡ እንግዲህ ወደ ውቢቶ አርባ ምንጭና ወደ አንጋፋው ዩኒቨርሲቲ ስለመጡ እንኳን ደህና መጣችሁ እያልን ዩኒቨርሲቲ በሚኖራቸው ቆይታ ውስጥ የዩኒቨርሲቲ ህይወታቸው ከገቡበት ቀን አንስቶ እስከሚመረቁበት ጊዜ ሰላማዊና ስኬታማ እንዲሆን እንግዲህ የሰላም ፎረም የሚጫወተውን ሚና ሁላችንም የምናውቀው ነው። እንግዲህ ተማሪዎች ከገቡበት ቅጽበት አንስቶ ዶርም ከተመደቡበትም ካፌ ከሚጠቀሙበትም የጤና አገልግሎቶች ከሚያገኙበት አኳያ የሰላም ፎረም የራሱን ሚና የተወጣ ይገኛል። ሰመራ ለማየሁ ይባላል። ከቴፒ ወይም ደግሞ ሚዛን ቴፒ ነው የመጣሁት። ቴፒ ከተማ እና አርባ ምንጭን መጀመሪያ ስሞላ ሁሉም አይነት ፊልዶች ስላሉ ሁሉም አይነት ኮርሶች ስለሚሰጡ ያንን አስቤን ነው ሀገሩም የፍራፍሬ ምቹ ሀገር ስለሆነም ያንን አስቤ ነበረ የመረጥኩትና እዚህም ስመጣ አቀባበሉም አሪፍ ነው። ዩኒቨርሲቲ ውስጥም አልተጉላላንም። ቶሎ ነበረ ዶርሚያ ጋር የሰጡ ባህሪም ጸባያቸውም አሪፍ ነው። እዚያ ያሉት ተማሪዎቹ በጣም ዲስፕሊን የሆኑ ስነ ምግባር ያላቸው ሰዎች ናቸው ያሉ። ግቢውም አሪፍ ነው፣ ውብም ነው። ሀገሩም እንዲሁም ቆንጆ ነው። አመሰግናለሁ። ስሜ ዙፋን መለሰ ነው። የመጣሁት ደግሞ ከአዲስ አበባ ነው። ወደ አርባ ምንጭ ፍሬሽ ማን ነኝ። ይህን ያመት የተቀበሉን ደግሞ ሲኒየሮቹ፣ ሰላም ፎረም፣ የተማሪ ህብረቶችም እቃችንም እየተቀበሉ ዶርማችን ደስ እየወሰዱ ብዙ ነገር አሳይተውናል ማለት ነው። አቀባበሉ ትምህርት ቤቱም በጥሩ ሁኔታ ተቀብለውናል። በጣም ቆንጆ ናት። አሁን በዚህ አሁን በዚህ ሰዓት ቆንጆ ናት። ሞር ደግሞ እየለመድን ስንሄድ እያየነው ስንሄድ ምን ወዳት ይመስለኛል። አርባ ምንጭ አንደኛ፣ ሰላሙም፣ ሀገሩም፣ ህዝቦቿም ንደገናቸው ጥሩ ናቸው፣ እንግዳ ይቀበላሉ ሲሉ ወደ አርባ ምንጭ መጣል ሜ እስራኤል ሌራ እባላለሁ። የመጣሁት ከወላይታ ዞን አረካ ከተማ ነው። የመረጥኩት አርባ ምንጭ ዩኒቨርስቲ ነው። በጣም ወድጄ ነው የመረጥኩት። ከዛ እንዳሰብኩት ደግሞ ተመችቶኛል። አቀባበላቸው፣ ፍቅራቸው ያምራል። ስለዚህ መልካም ጊዜ፣ መልካም የትምህርት ዘመን እንዲሆንልን እመኛለሁ። ስለ አቀባበላችሁ ስለ በቃ ያለው ነገር ለሚታየው ነገር ሁሉ በጣም አመሰግናቸዋለሁ።